አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዚያ ስድስት በዚች ዕለት በበረሃ የኖረች ግብፃዊት ማርያም አረፈች። ይቺም ከክርስቲያን ወገኖች ስትሆን አስራ ሁለት ዓመት በሞላት ጊዜ በዝሙት ኃጢአት ወደቀች። ብዙዎችንም በዝሙት ኃጢአት የምታስታቸው ሆነች። ታዲያ ከእለታት አንድ ቀን ወደ ኢየሩሳሌም ሄዳ መባረክ የኢየሩሳሌምን ቅዱሳን መካናት መሳልም በፈለገች ጊዜ ወደዛ ሄደች። በዚያም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር ባለበት ቤተክርስቲያን መግባት በፈለገች ጊዜ ከኃጢአቷ ብዛት የተነሳ መለኮታዊ ኃይል ከለከላት። ብዙ ጊዜ ሞከረችም አልቻለችም። ታዲያ ይቺ በዝሙት የወደቀች ማርያም ግብፃዊት ወደ እናታችን ወደ ጭንቃን ማላጇ ወደ ቅድስት ድንግል ማርያም ስዕላ ድኖ ሄዳ ጸልየች እናታችንም ቅድስት ድንግል ማርያም በራእይ ተገልጻ ያለውን ኃጢአቷን እንደሚመርላትና ወደፊት ደግሞ ህይወቷ ምን መሆን ምን መምሰል እንዳለበት ነገረቻት። በዮርዳኖስ በርሃም ገብታ አርባ ሰባት አመት ያህል በተጋድሎ በብህትውና ኖረች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በጻድቆ አባታችን በዞሲማስ በኩል ቅዱስ ስጋውን ክቡር ደሙን አቀበላት። ይቺ ቅድስት እናት ለ47 ዓመት ያህል በዛ እየተጋደለች ከኖረች በኋላም በኋላ ረፍቷ ሲደርስ ሰማንያ አምስት አመት ኖራ በዛሬው ዕለት የረፍቷ መታሰቢያ ሆኗል። በእውነት የዝች ቅድስት እናት በረከቷ ረድኤቷ አይለየን። ሰላም ለማርያም ህየን ተረካባ እንዳቤ አንበሳ ዘኮነ በነስጋሃ አቃቤ ቀበራ ዘሲማስ ባሱ ስማልባቲ ግልባቤ ረኪቦ መልል ተርሳ መጽሐፈ ነባቤ ለማርያም ግብፃዊት ቅብራ ዘይቤ። ሚያዝያ ስድስት የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ ቅዱሳን አዳምና ሔዋን የዕረፍታቸው መታሰቢያ፣ ሁለተኛ ልበ አምላክ ቅዱስ ዳዊት ልደቱ የተወለደበት፣ ሶስተኛ አባታችን ቅዱስ ኖህ ልደቱ የተወለደበት አራተኛ ቅዱስ ቶማስ ሐዋርያ የጌታችን ጎኑን የዳሰሰበት፣ አምስተኛ ቅድስት ማርያም ግብፃዊት ከኃጢአት ሕይወት ተመልሳ ፍጹም ቅድስና የተመሰከረላት እናት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።